ውድ ቤተሰቦቼ እንደምትመለከቱት ዝጋ ዛሬ እንግዲህ ይዤላችሁ የመጣሁት አሪፍና ጠቃሚ ውህድ ነው። እንደምትወዱት ተስፋ አደርጋለሁ። እንደምታውቁት ጸጉራችሁን እየከፈላችሁ መሀል መሀሉን፣ እንዲሁም ደግሞ ቁጥርጥር እየሰራችሁ ብቻ በጥቅሉ ይሄ እንደማበጠሪያ ነው። በዚህ ይሄ የተከፈተ ነው ማለት ነው ውዶች። ይሄ ኦይሉ እንዳለ ይወጣል ማለት ነው። ሰላም አለይኩም እንዴት ናችሁ? ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ዝዝት ይበል። አገራችንን አላህ ሰላም ያደርግልን። እንደወጡ ተመቅረት አላህ ይጠብቃችሁ። እንግዲህ ባለፈ እኔ የጠቀመኝን እስኪ ለናንተ እነግራችኋለሁ። ከፈለጋችሁ ብያችሁ ነበር ስሪልን ብላችሁኛል። እስኪ እንግዲህ እኔ የተጠቀምኩት እዚህ ጋ እንዳለ አቅርቤ የላችኋለሁ። ከአሁን በፊት እንግዲህ እኔ እንደነገርኳችሁ ብዙ ለጸጉሬ እንደዚህ የተለያየ ነገር አልጠቀምም። አንዱ ቅባት ሲያልቅብኝ አንድ ቅባት ሌላ ገዛለሁ። ሳሙናም እንደዛው ነው የምጠቀመውና ነገር ግን ለመጀመሪያ ጊዜ ከሰው አይቼ የወደድኩትና ለፀጉር የተስማማኝ በጣም ይሄ ውህድ ነው ማለት ነው። እንዳልኳችሁ ነው ሞክሬ አላውቅም። ለመጀመሪያ ጊዜ ነው የሞከርኩት፣ ግን በጣም ስለወደድኩት ምናልባት እናንተም ትጠቀሙበታላችሁ ብዬ ነው ማለት ነው ውዶች። ኋላ አሁን የሀገራችንን ይሄን ዚነት የሚለው ምንድን ነው ዚነት ማለት ነው። ይሄንን ራሱ ገዝቼ አልተስማማኝም፣ ተውኩት ማለት ነው። ይሄ እንደምታውት ይሄ አልተስማማኝም። እናንተ የፈለጋችሁትን ቅባት የምትጠቀሙበትን አድርጋችሁ ከዚህ ከሚዘጋጀው ጋር ማለት ነው። ለምሳሌ እንደዚህ አይነት ቅባት የምትጠቀሙ ፈሳሽ ቫቲካ፣ የተለያየ ፈሳሽ አቮካዶ ሊሆን ይችላል፣ ኮኮናትም ሊሆን ይችላል። እናንተ የምትፈልጉትን መጠቀም ትችላላችሁ ማለት ነው። እና ወደ ውጭ የተጠቀምኩትን እንግዲህ እዚህ ጋር እንደምታዩት ነው። ይሄ ነው። እዚህ ውስጥ አሁን የተጠቀምኩት ምን አለ መሰላችሁ፣ ይሄን መቼም ሁላችሁም ታውቃላችሁ። ሩዝ ላይ የምንጨምረው ስሙም ብዙም ሩዝ ምንድን ነው ስሙ ብስሚላህ ወረቀገረዋ ነው፣ ብቻ አላቅም። ሩዝ ላይ ይጨመራል ይሄ ሩዝ ስንሰራ ማለት ነው። ይሄ ሁላችንም አረብ ቤት አለ ማለት ነው። ታውቁታላችሁ። ይሄንን እናንተ ስብርብር አድርጋችሁ ልቀቅ አድርጋችሁ መጨመር ትችላላችሁ ማለት ነው። እኔ ግን እንደሆነ እየጨመርኩ ከዛ አብሽ፣ ትንሽ አብሽ ማለት ነው። ከውስጥ አሁን ይታያችኋል። እዚህ ጋር አብሽ አለኝ እና ውድ ቤተሰቦች፣ ከዛ ባለፈ ደግሞ ቀረፋ እንደምታዩት 3 ሪያል ነው እየገዛሁት ማለት ነው። ይሄን 3 ሪያል ነው እስከ ገንዘቡ ነው የማሳያችሁ። ይሄ ደግሞ ጥቁር አዝሙድ ነው ማለት ነው። እዚህም ደግሞ 3 ሪያል ከሃምሳ ማለት ነው እና እንደውም ደግሞ አምስት ሪያል ቁርንፍድ እንደምታወስ ማለት ነው። በጣም ለይህ አሁን አምስት ሪያልም ገዛችሁ ሶስት ሪያል ለብዙ ጊዜ ነው የሚጠቅማችሁ። ምክንያቱም ትንሽ ትንሽ ነው የምታደርጉት። ለምሳሌ ከዚህ ሁለት ምላጋ እንደው በዛ ከተባለ ሁለት ምላጋ ከቁርንፍዱም ሁለት ሁለት ምላጋ አድርጋችሁ፣ ይሄ ደግሞ ሮዝሜሪ ናሽፎ የደረቀው ነው ማለት ነው እኔ የተጠቀምኩት ማለት ነው። እናንተ እንግዲህ እንደ ፍላጎታችሁን ኖርጥቁንም ከፈለጋችሁ። ይሄ ደግሞ ስሙ ምንድነው? ከርከዴ ከርከዴ ይባላል። ይሄ ማንኛውም ሱፐርማርኬት ሱፐር ማርኬት ከርከዴ ብትሉ ታገኛላችሁ ማለት ነው። ይሄ ከርከዴ ነው። ይሄንንም የተወሰነ ሁለት ሶስት ምላጋ ሁለት ሁለት ምላጋ አድርጉና ሞክሩት ማለት ነው። እኔ ሁለት ሁለት ምላጋ አድርጌ ነው የሞከርኩት። እንደዚህ አይነት ሙሽጥ ያስፈልጋችኋል፣ ምክንያቱም ፀጉራችሁ ምን ጊዜም ቢሆን እንዳይሰባበር ከጭፌ የጀምሯችሁ እንደዚህ አይነት ሙሽጥና መቅደጃ እንደዚህ አይነት ያስፈልጋችኋል ማለት ነው። ማለት ይሄ ሙሽጡ ለማንኛችንም ይሄንንም ተጠቀምን አልተጠቀምንም ክፍት የሆነ ለፀጉራችን አሪፍ ነው ማለት ነው። ይሄኛው ደግሞ እየቀደን ቁጥርጥርም ሆነ የግራ ለመስራት ማለት ነው ይጠቅመናል ማለት ነው። ሀባይብ እና ወዶቼ እንግዲህ እዚህ ጋ እንደነዚህ አይነት ደግሞ ያስፈልጋችኋል። እነዚህ አሁን አምስት ሪያል ነው የገዛኋቸው ማለት ነው። ሶስቱን አምስት ሪያል ነው የገዛኋቸው። አንደኛው ያው እየተጠቀምኩበት ነው እንደምታዩት። ሶስቱን አምስት ሪያል በጣም አሪፍ ነው፣ ማበጠሪያ ነው ራሱ የምትጠቀሙትን ፈሳሽ ምክንያቱም እንደዚህ አይነቱን አድርጋችሁ ውስጡ ፀጉራችሁን እየከፈላችሁ በደንብ ማሳጅ ማድረግ ነው ያለባችሁ ማለት ነው። ውድ ቤተሰቦች እንግዲህ እንደምታዩት ነው ይሄ እንደምታዩት ነው ማለት ነው። ፈይታችሁን መጠቀም ትችላላችሁ። የምትፈልጉ ልጆች ፋይታችሁ መጠቀም ትችላላችሁ ማለት ነው። ይሄን ያሳየኋችሁን ሁሉ አሁን ከፍትና ያሳያችኋለሁ። እንደምታዩት ነው። እኔ እንትን አላልኩትም ያወጥ መስራት ማለት ነው። ለመጀመሪያ ጊዜ ግር ምሌኛ እኔ ለራሱ ይሄን ስሞክረው ሀቂቃ እና ሀባይብ በዚህ መልኩ እንደዚህ አደበላልቃችሁ ነው። ምክንያቱም የምታደባለቁት ምንድን ነው እንደነገርኳችሁ ከእንደዚህ አይነት ዘይት ማለት የምትፈልጉትን ዘይት ዘይቱን እንደም ደግሞ ወይንም ደግሞ እንደዚህ አቮካዶ ኦይል ፈሳሹ ማለት ነው። ቫቲካን እንደዚህ ደግሞ የለውዝ ዘይት ብቻ እናንተ የምትጠቀሙበትን ወይንም ደግሞ እንዳልኳችሁ የወይራ ዘይት ማለት ነው። የፈለጋችሁትን አድርጋችሁ ይሄንን መጠቀም ነው ማለት ነው እኔ የተጠቀምኩት እንግዲህ ዘይ ዘይቱን ነው እንዳልኳችሁ፣ አብሽ ሁለት ማንኪያ፣ ከርከደ ሁለት ማንኪያ፣ ጥቁር አዝሙድ ሁለት ማንኪያ ወይም ሀባ ሶዳ ማለት ነው። ከዛ ቁርንፍድ፣ ቀረፋ ማለት ነው የተጠቀምኩት ማለት ነው። እንዲሁም ደግሞ ሩዝሜሪ የደረቀው ነው የተጠቀምኩት። ከዛ ዘይ ዘይቱን አድርጌ እንደምታውት እንደዚህ ከማሰልኩ በኋላ ማለት ነው እንደዚህ ከማሰልኩ በኋላ ሀባይፍ ከማሰልኩ በኋላ ማለት ነው አፌ ተያያዘና ብስሚላ ከዛ ክድን አድርጌ ሙቀት ቦታ ማለት ነው አስቀምጠዋለሁ። ለአስራ አምስት ቀን ወይንም ደግሞ ለስምንት ቀን እናንተ እንደፈለጋችሁ ማለት ነው። ለስምንት ቀን በእርግጥ ያልቆብኝ ሙሉ ነበር፣ እንደምታዩት ሙሉ ነበር። ለከስምንት ቀን በአስር ቀኑ ከፍቼ ቀንሻለሁ ማለት ነው። ሲያልቅ እናንተ ለፈለጋችሁት ቀን ማስቀመጥ ትችላላችሁ። እየቀነሳችሁ መጠቀም ነው ማለት ነው። ከዛ ስትጠቀሙ በደንብ ማሳጅ ማድረግ አለባችሁ። እኔ ለመጀመሪያ ጊዜ ነው እንዳልኳችሁ ይሄን ሰራ ስለወደኩት፣ ምናልባት ደግሞ እናንተም ልትጠቀሙበት ትችላላችሁ በእርግጥ ለእኔ የተስማማው ለእናንተ ላይ ስማማ ይችላል የሁላችንም አህላቃችን ስለሚለያይ ማለት ነው ተፈጥሯችን እኔ እንዳልኳችሁ ከሰውን ያየሁት እዚህ ታምኔ ላይ ካረኳት ልጅ ነው ያየሁት ማለት ነው በጣም የወደኩት ስለሆነ ከተጠቀሙበት ከዛ ክድ እናድርጋችሁ በጨርቅ ጥቅልል አድርጋችሁ በማስፈልጉ ጨርቅ ታስቀምጡታላችሁ እውነት እንዲሁም ፈይታችሁ ከፈለጋችሁ ፈይታችሁን መጠቀም ትችላላችሁ ማለት ነው ነገር ግን አብሽን ባትፈጩትም ራሱ እንትን ይላል ማለት ነው ንፍት ነው የሚለው ሲጀመር አብሽ ለራሱ ማለት ነው ስለዚህ እዚህ ጋር እንደምታዩት ሰፋያ አለኝ ምላጋ አለኝ ማለት ነው። እዚህ ጋር መቅረፋ ከዛ እዚህ አጠለዋለሁ ማለት ነው። እንደምታዩት ይህንን ከፍቸዋለሁኝ አጠለዋለሁ ማለት ነው። እና ሙድ ቤተሰቦች እንደዚህ እያደረግኩኝ አጠለዋለሁ ማለት ነው። እንደነገርኳቸው ፋይታችሁ የምትፈልጉ ፋይታችሁ ተጠቀሙ። መላጋዋ ትንሽ ናት። ትንሽ ዋና ያመጣሁት እና ወዶችዬ እንደምታዩት እንግዲህ ሞልቻ ማለት ነው። አሁን ይሄንን ያጠለልኩትን መልሽ ያዘ ጨምረው መጨመረው ማለት ነው። እኔ ወለ ናንተ ለማሳየት ነው እንጂ ጭጋኔ ሰራበታለሁ ሲያልቅ ማለት ነው። ምክንያቱም አልጥለውም ቶሎ ይሄንን አሁን እዚህ ያለቀ ድረስ አስቀምጠዋለሁ። ይሄ ያለቀ ድረስ ትጠቀሙበታለሁ ማለት ነው እና ሀባይ እንደምታዩት እንግዲህ እንደምታዩት እናንተ እንደዚህ እያደረኩ እያዘጋጀሁ ልሽጥ እንዴ? በቃ ዜድ የጠሪው አብየዚህ ጋር ማለት ነው የለጥፍና ወረቀት አዘጋጃለሁ። እንዴት ገዙዋላችሁ? አይወት እንግዲህ ሀባይብ በዚህ መልኩ አዘጋጅቻለሁኝ። ከዛ እንዳለ ይሄ ሽንቁር ሽንቁር ነው ማለት ነው። ፀጉራችሁን እየከፈላችሁ እንደ ቁጥርጥር መስራት ትችላላችሁ በደንብ ማስጠጃ አድርጋችሁ። ስለዚህ እናንተ ከፈለጋችሁ ይሄንን እንዳለ ጠርሙስ፣ ብስሚላ ጠርሙስ ነው ማለት ነው። ይሄን ጠርሙሱን በምትፈልጉት ዕቃ ላይ እንዳለ አንድ ጊዜ አጥልላችሁ ማስቀመጥ ትችላላችሁ። እኔ ውስጡ ይብላላ ብዬ ነው ያስቀመጥኩት ማለት ነው። እስካለቀ ድረስ እንደዚህ እየቀነስኩኝ ነው የምጠቀመው። ኢንሻአላ ከዛ ውጭ ግን አንድ የምነግራችሁ ነገር ምንድን ነው፣ ይሄ ቀረፋው ውስጡ ቆሻሻ ስለሚኖር በደንብ አጥባችሁ ድርቅ አድርጉት ማለት ነው። ውሃ እንዳይገባባችሁ ዘይዘይቱን ወይም የምትጠቀሙት ላይ ብቻ ውሃ እንዳይገባባችሁ፣ ይህንን ማድረጋችሁን እንዳትረሱ። በደንብ መታጠብ አለበት ይሄ ማለት ነው። ይሄ ወረቀቱ ደግሞ ወረቀው እንደዚህ በእጃችሁ ሽት አድርጉት ማለት ነው። እና ሀባይፕ ያው ይጠቅማችኋል እንግዲህ እኔ የጠቀመኝ እንድንገራችሁ ይነው። ጸጉራችሁን ደግሞ አንደኛ ያፋፋዋል፣ ሁለተኛ ደግሞ እርዝማኔም ላይ በጣም አሪፍ ነው ማለት ነው። እና ውዶቹዬ ይሄ ይሄ ከርከደው ደግሞ ለብቻ መስራት ከፈለጋችሁ ፀጉራችሁ ማለስለስ ለስ እንዲለሰልስላችሁ የምትፈልጉ ልጆች ካላችሁ ከርከደውን የተወሰነ ታደርጉና ውሃ ላይ ታፈሉታላችሁ ከፈላ በኋላ ውሃውን ጥልል ታደርጉና የፈላውን ውሃ ቀይ ነው የሚሆነው በነገራችን ላይ ይሄ ካጠለላችሁ በኋላ ነሻ ጋር ማለት ነው ነሻ ማለት የበቆሎ ዱቄት ጋር በደንብ ታንተከትኩና ውፍር ሌላ ያንን ቅብት ታደርጉታላችሁ እንደዛ አድርጋችሁ ለማለስለስ ከፈለጋችሁ ተጠቀሙ ማለት ነው፣ ሀባይብ እና ወዶችዬ፣ እንግዲህ ያው ይህን ቪዲዮ ከወደዳችሁት ላይክ እና ሼር እያደረጋችሁ ለመደም ቅመሞች እንዲደርስ አድርጉ ማለት ነው። ብዙ የሚፈልጉ ልጆች ሊኖሩ ይችላሉ። እንግዲህ የጠቀመንን ነገር እኛ የወደነው ነገር ካለ ለሰው ሼር ብናደርግ እኛ አንጎዳም እንጠቀማለን እንጂ ማለት ነው። ይሄ ሁሉ እንግዲህ የወጥ ቅመም የሚመስል በጣም ብዙ ነው በእርግጥ በእርግጥ በጀት የሚጎዳ አይደለም። መዳን ቤት አለን፣ ነገር ግን መዳን ቤት ቢኖርም ሀቃችን እኛ ራሳችን ገንዘብ ገዝተን መጠቀም ነው ያለብን እንጂ የሰው ገንዘብ ትንሽ ይከብዳል። ለዛ ምነሆን ያሁን ይችን ሁሉ አንም ገዛዝቼ እንደ አሳየኋችሁ ሶስት ሪያል አምስት ሪያል ቁን ጥብጥብ ነው ብቻ እንደዛ አድርጌ ነው የገዛሁት ማለት ነው። ነገር ግን ይሄ በጣም ለብዙ ጊዜ ነው የሚሆናችሁ እስከ አመት ይሆናችኋል ይሄ ማለት ነው። ሀባይ ለአንድ አመት ይሆናችኋል። እና እንደዛ አድርጋችሁ ተጠቀሙ ውድ ቤተሰቦች ማለት ነው። ቪዲዮውን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ሁላችሁንም ለምታበረታቱኝ እጅግ አድርጌ አመሰግናለሁኝ። እንግዲህ ያው ዛሬ ይዤላችሁ የመጣሁት ይሄንን ይመስላል። እንደኔ አይነት ማለትም እንደነገርኳችሁ እኔ ለፊቴም አንዱ ሳሙና ሲያልቅ ሌላ ሳሙና ነው የምገዛው። ቅባትም በዛው ልክ ብዙም ያንን ያንን አልጠቀም ፊቴ ላይ ቫዝሊን ብቻ ነው፣ ማታስተኛ ከንፈሬን ነካ የማደርገው እንጂ ብዙ ኮተት አላበዛ። ምክንያቱም እንደ ራሴ ሀሳብ ጥቅም የለውም ጉዳት እንጂ ብዬ ስለማስብ ብዙ ነገር ፊታችሁን አታስተምሩ። ጸጉራችሁን አንድ የጠቀማችሁ ነገር ካለ በዛው ላይ እየሞከራችሁ መሄድ ነው እንጂ በተለይ በተለይ ፊታችሁ ላይ ማለት ነው፣ ውድ ቤተሰቦች እዛ አረብ ሀገር በጣም ብዙ እህቶቻችን ፊታቸው በብዙ ነገር እየተበላሸ አለ። ከነሱ ትምህርት መውሰድ አለባቸው ማለት ነው። ማዳት እያወጣ ብዙ ነገር እየሞከሩ ማለት ነው ቀርቶ። ማዳት ካወጡ በኋላ ከወጣባቸው በኋላ ለራሱ የተለያየ መድኃኒት ነው የሚጠቀሙት፣ ያንን ማዳቱን ያስለቅቅልናል እያሉ ብዙ ሰዎች ስለ ማዳት ስለሚሰሩ የተለያየ ነገር እየተጠቀሙ የባስ ያብሰዋል። ሐባይ አንደኛ ንዴት መቀነስ አለባችሁ። ሀሳብ ትካዜ፣ ምናምን ይህን ወደ ጎን አድርጉት። በእርግጠኛ የሰው ልጆች ነን። ብዙ ነገሮች አሉ። ነገር ግን ያያ ንዴት ብዙ የበለጠ በሽታ ላይ ነው የሚጠላችሁ። መጠንቀቅ አለባችሁ። እና ሀባይ ፊት እንደ ማንኛውም ነገር አይደለም። ጸጉር ተበጣሶ ሊወድቅ ይችላል። ፊታችሁ ግን ትኩረት ፊታችሁ ላይ አድርጉ። የተለያየ ኬሚካል ያለው አትጠቀሙ ማለት ነው።